አሳድጎ አገባት የተባለው የሀይፋና የአረቡ ነገር ሰሞኑን ሶሻል ሚዲያውን እያንጫጫው ይገኛል ማለት ነው። አንዳንድ ሀበሾችም ሳይቀሩ አሳድጎ አገባት ይላሉ፣ ያላወቁት ናቸው ማለት ነው። እንዲሁም ደግሞ አረቦች አሳድጎ አገባት ብለው በኃይለኛው ያው እንግዲህ እያወሩ ይገኛሉ ማለት ነው። ነገር ግን እውነታው እንደዛ አይደለም። ያው የሰርግ ፈቶ ነው የወንድሙ ሰርግ ላይ የተነሱት ፈቶ ነው ማለት ነው በነገራችን ላይ ሀይፋን የማታውቋት እስከሆነ አንዲት ኢትዮጵያዊ ህፃን ልጅ ናት ማለት ነው። እናቷ ያው እንደ አጋጣሚ እርግዝናዋን ሳታቅ ይመስለኛል አረብ ሀገር ገባች። ሀገሯ ልትመለስ ስትል አትመለሽ እዚው ውለጂ ብለው ፈቀዱላት። እዛው ወለደች ልጇንም እዛው አሳደገች ማለት ነው። በዚህ አጋጣሚ ሳውዲ አረቢያ በጣም ብዙ አረቦች ብዙ አረቦች ልጆቻቸውን ሀበሻ ሰራተኞች ማለት ነው። ሀበሻ የሚሆን አላውቅም፣ ብቻ ማንኛውም ሰራተኞች ልጆቻቸውን ይዘው አረብ ቤት እንዲሰሩ ይፈቅዳሉ ማለት ነው። እኔ ራሱ የማቃቸው በጣም በርካታ ሰዎች አሉ ማለት ነው። ልጆቻቸውን ይዘው ህጻን ልጅ ይዘው አረብ ቤት ገብተው ይሰራሉ፣ እዛው ልጆቻቸውን ያሳድጋሉ ማለት ነው። ወላሂ እውነት ለመናገር እኔ የሳውዲ አረቢያ ሰዎችን በዚህ አጋጣሚ በጣም የማደንቃቸው ማለት ነው። ለምሳሌ አሁን እዚህ ሀገር ቢሆን እዚህ ዱባይ አረብ ኤማረት ቢሆን እንደዚህ አይነት ነገር ሰምቼም አላቅም የሚፈቅዱም አይመስለኝም። ሲጀመር ማለት ነው እና ሰምቼም አላቅም። ግን ሳዑዲ አረቢያ ብዙዎች ልጆቻቸውን ይዘው አረብ ቤት ገብተው ያሳድጋሉ ማለት ነው። እችም ሀበሻ የሀይፋ እናት ልክ እንደዛው እነሱ ቤት ነው ወልዳ ልጇን ያሳደገቻት ማለት ነው። ወልዳም ያሳደግ የወለደቻትም ደግሞ ያው ከገዛ ከባሏ ነው ማለት ነው። ነገር ግን እነሱ ደግሞ ያው ሀገር ሄጄ ወልዳለው ስትላቸው እዚህ ውለጂ ብለው ስላዘኑላት እንደዚህም አይነት መልካም ሰዎች አሉ ማለት ነው። እዚህ ውለጂ ብሏት እዛው ወለደች፣ እዛው ልጇን አሳደገች። የሚገርማችሁ ነገር ልጅቷን እንደ ልጃቸው ነው የሚያዩት ማለት ነው። ሀቂቃ በቃ በጣም ነው የሚንከባከቧት የሚወዷት፣ ልክ እንደ ቤተሰብ ነው የሚያዩት ማለት ነው ሀይፋም እንደዛው ልክ እንደ ቤተሰብ ነው ከእነሱ ጋር የምትኖረው። በቃ እንደነሱ ነው ሆና የምታድገው ማለት ነው። ነገር ግን እንደዛም ሆና እንደው ስታዩት ዓይን አፋርነቷ ምናምን ኢትዮጵያዊ ባህሏ ምናምን አረሳችም ልጅቷ ማለት ነው። እና ባለፈው ራሱ ቪዲዮ ሲቀርጽ ነበረ ሰውየው ራሱ ማለት ነው። በቃ ስልክ ብዙ ሰዓት እንኳን አሰጣትም። በቃ የሆነ በጨዋታ ጊዜዋን ያኔ በቃ ስርዓቷን አደቧን በጣም እያደነቀ ነበረ ማለት ነው። እና እንደዚህ ነው እናቷ በጣም ትቆጣጠራታለች። ብዙ ጊዜ ስልክ ጊዜዋን አታጠፋም፣ የሚሏትን ትሰማለች፣ ታጠናለች ምናምን ብሎ በጣም እያደነቃት ነበር። እና የሀበሻ እናቶች ይለያሉ ነው እያልኩት፣ እውነት ለመናገር እና በጣም ደስ የሚሉ ናቸው። እንደዚህ አይነት መልካም ሰዎችን አላህ ያብዛለን። እንደዚህ አይነት መልካም አረቦችን ደግሞ አላህ ኸይረጅዛቸውን ይክፈላቸው ማለት ነው። እና ሰውየው በወንድሙ ሰርግ እንግዲህ በወንድሙ ሰርግ ያው እሷም ቬሎ ለብሳ አንዲት ልጅ አለች። የወንድሙ ልጅ ትሁን፣ የቤተሰብ ልጅ ትሁን፣ የማን ልጅ ትሁን አላውቅም። አልምም አንዲት ህጻን ነበረች። አብረው አንድ አይነት ቬሎ ለብሰው አብረው ፎቶ ተነስተው ነበር። እንዲሁም ደግሞ ተለያይተው ደግሞ ፎቶ ተነስተው ነበር። ተለይተው የተነሱትን ፎቶ ለወሬ እንዲያመቻቸው አድርገው ያንን ፈቶ ይዘው እንግዲህ ሊያገባት ነው አገባት ነው እንጂ አሳድጎ አገባት ብለው በኃይለኛው አረቦች በቃ አውርተዋል ማለት ነው። ሀበሾችም እንደዚሁ ህጻኗ ልጅ አገባች አረቡን ራሱ አሳድጎ አገባት ምናምን ነገር ያሉ ብዙ አሉ። ነገር ግን አላገባትም ሲጀመር። አሁን እቺ ህጻን ልጅ እንደው ለትዳር ደርሳለች ብላችሁ ታስባላችሁ? እንደ አሳድጎ አገባት የምትሉ ሰዎች እቺ ህፃን ልጅ ልትደርሳለች እንደ እንደው ስታስቡት ማለት ነው። ለማንኛውም አረቦች ቢሉ እንኳን አይገርምም ማለት ያው እንደዛ ተንከባክቦ ሲያሳድጋት ምናልባት ለራሱ አስቧት ይሆናል ብለው ሊያስቡ ይችላሉ። እንደዛ ይሆናል እንግዲህ። ግን ያው አንዳንድ የመሰላቸው አበሾች ማሉ ሲጀመር ያው ቬሎ ለበሰች እንጂ አረቦች ሲያገቡ የሚለብሱት ቬሎ አይነት አይደለም። የሰርግ የሙሽራ ቬሎ አይደለም የለበሰችው የህፃናቶችን ቬሎ ነው የለበሰችው ማለት ነው። እንዲሁም ደግሞ እሱ በቃ እንደ ቤተሰብ ስለሚያየት ከዛች ልጅ ጋር እኩል አንድ አይነት ቬሎ ነው የለበሱት የነበረውና የወንድሙ ሰርግ ላይ አብሮ ነበረ ፎቶ የተነሱት እና አላገባትም፣ አያገባትም። ልጅቷ ገና ለትዳር አልደረሰችም። ብቻ እውነት ለመናገር እነዛን ቤተሰቦች አላማድነቅ አይቻልም። አላህ ኃይረ ጀዛቸውን ይክፈላቸው ማለት ነው። ብዙ ጊዜ ያው እኛ ከችግራችንም አንጻር ያው ታውቃላችሁ ሀገራችን ያለው ነገር ና ያው ሰዎች ከሀገራቸው ይመጣሉ። ሲመጡ ምናልባት እንዳረገዙ ሳያውቁ ይመጣሉ። እዚህ መቶ እርግዝናቸው ሲታወቅ የሚመለሱ ብዙ አሉ። እነሱ መልካም ስለሆኑ ቅን ሰዎች ስለሆኑ አትመለሽ እዚ ውለጅ ብለው እንደዛ አድርጓት እዛ ወለደች። እንደ ልጃቸው አድርገው ተንከባክበው የራሷ ክላስ አላት ምናምን ነገር ና የሆነ በቃ ዝንጥ አድርገው ነው ያኖሯት። እውነት አላህ ሄረ ጀዛቸውን ይክፈላቸው። እንደዚህ አይነት መልካም ሰዎች አሉ ማለት ነው። መልካም ሰዎች በየትኛውም ሀገር አይጠፉም። በነገራችን ላይ አረቦች ደግሞ አብዛኛዎቹ መልካም ናቸው። እውነት ለመናገር ብዙዎቹ ማለት ነው መልካም ሰዎች ናቸው። እንደኛ አይደሉም። እንደኛ ምቀኛ አይደሉም። የዋህናቸው ልባቸው ንጹህ ነው። አብዛኞቻቸው ማለት ነው ወላይ ሐቂቃ እንደ ሀበሻ አይደለም። መጥፎች መጥፎቼ የሉም አይደለም ነገር ግን ይሻላል ከሀበሻ። ሀበሻ በጣም ተንኮሎ ይበዛል። እውነቴ ነው ማለት ነው። እናላችሁ አለም ለማንኛውም አላገባትም አገባት የተባለ ሶሻል ሚዲያ ላይ በጣም እንትን ብሏል ማለት ነው። ለማንኛውም ልጅቷ ትልቅ ሆነች ካደገች ለትዳር ከበቃች ለትዳር ከደረሰች በኋላ ያኔ እንግዲህ ትፈርዳላችሁ እናንተ አማላጅ ትሆናላችሁ ማለት ነው። እልምሄም አላ ስብን ታላ ለእነሱም ካይረ ጀዛቸውን የክፈላቸው። ሀይፋንም አላ ያሳድጋት አላ ትልቅ ደረጃ ትልቅ ቦታ አድርሷት የእነሱንም ወለታ የምትከፍል እነሱንም የምታመሰግን እያደረጋት ለእናቷም ትልቅ ቦታ ትልቅ ደረጃ ያደርሳትና እናቷም ከሰው ቤት ከሰው ቤት ከግርድና እንድታወጣት ምኞቴም ዱአይም ምኞቴም ነው። በያላችሁበት ሰላማችሁ ብዝት በል ላይ ጠብቃችሁ ሰላሙ አሌኩም ወረህመቱላሂ ወበረካቱ።